ጤና ይስጥልኝ አድማጭ ተመለካቾች፣ እንደምን አረፈዳችሁ። የጥቅምት 6 የሰዓቱን አበይትና መሰበር ዜናዎች በሁለተኛው የዜና ወጃችን ዳግም ይዤ ቀርብ፣ ያለው በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በጎጃም ከባድ የተባለ ውጊያ እየተደረገ ነው። ገና ዘመቻ ሳይታወጅላት የፋኒታ ለምደም እየተመለሰ ነው። ፋኖ ከተሞችን ተቆጣጥሯል። በጎጃም የፋኖ መሪዎች መሬት ወርደው የተዋጉበት ውጊያ ሲደረግ ሁለት ብሬን ስናይፐር 80 ክላሽ የተማ የተማረከበት 120 የብልጽግና ወታደር የተደመሰሰበት ውጊያ አሁን በዚህ ሰዓት ተደርጓል። በዛሬው ዕለት ብቻ ሁለተኛ አመራር መገደሉም ተገልጿል። በዝርዝር እንመለከተዋለን። ወዲህ ደግሞ ሸዋ ላይም ከባድ ትንቅንቅ ተደርጓል። ፋኖ በአገዛዙ ኮማንዶ ጦር ላይ ከባድ ምት ሲያደርስ ሙትና ቁስለኛው ማንሳት እስኪከብድ ድረስ መከላከያው ሽባ መሆኑም ተገልጿል። በዝርዝር እንመለከተዋለን። እነምሬ ወዳጁ የቆቦን ማሳ በመከላከያ ሬሳ እንደ እንደሞሉ ተነግሯል። በቆቦ አሁን በዚህ ሰዓት በከባድ መሳሪያ በታንክና ዙ 23 የታገዘ ከባድ ውጊያም እየተደረገ ነው። በዝርዝር እንቃኘዋለን። በትግራይ እየተደረገ ያለው የተቃውሞ ሰልፍም ቀጥሏል። እንመለከተዋለን። አዲስ አበባ ላይ እስር ቤቶች ስለሚፈጸም ግፍ የኦህዴድን አምባገነናዊ ስነ ስርዓትም እንመለከታለን። ሰላም ጤና ይስጥልኛ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርእስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ።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 ቀዳሚ ወዳድረኩት ዘገባ አልፋለሁ። የተቃውሞ ሰልፉ ቀጥሏል። የትግራይ ኃይል አባላት ሰልፈኞች ለአራተኛ ቀን ዛሬም መኪና መንገድ ዘግተዋል። ዛሬ ጥቅምት 6 2018 ዓ ም የትግራይ ምስራቅ አዊ ዞን ዋና ከተማ ወደሆነችው የአዲግራት ከተማ የሚያስገቡና የሚያስወጡም ሶስት ዋና ዋና መንገዶችም ተዘግተዋል። ትላንት ጥቅምት 5 2018 ዓ ም ከአድዋ ወደ አዲግራት መንገድ ተዘግቶ እንደነበረም የሚታወስ ነው። ከጥቅምት 3 2018 ዓመተ ምህረት ወዲህ ከክልሉ ምስራቃዊ፣ ደቡባዊ ዞኖች ወደ መቀሌም የሚወስዱ መንገዶችም በአጎላና በመሆኒም ወደ እንደ ስላሴ ሽረ ከተማ የሚወስዱ መንገዶች በእንዳ ባጉና ከአድዋ ወደ አዲግራት የሚወስዱ ወደ አዲግራት የሚወስዱ መስመሮችም ተዘግተው በዚያው ቀን በተለያዩ ሰዓቶች መከፈታቸው ይታወቃል። አሁን ዳግም እየተዘጉ ነው። የክልሉ ካቢኔ በመንግስቱ የኮሚኒኬሽን ቢሮ በኩል በትላንትና ሁለት ባወጣው መግለጫ የሰራዊቱ አባላት ያነሱት የደሞዝ ጭማሪ የጥቅማ ጥቅምና የመሬት ጥያቄ ለመመለስ የሚያስችለውን መመሪያ ማውጣቱን አሳውቆ ነበር ነገር ግን ያም ቢሆን ዛሬም መንገዶች ተዘግተዋል ሰልፈኞቹም መንገዶችን እንደምትመለከቱት በትላልቅ ግንዶችና በድንጋዮች ደርድረው ዘግተው ተቀምጠዋል ትግራይ ምናልባትም ወደ ለየለት የእርስ በርስ ግጭት ልትገባ ትችላለች ተብሎ ከወዲሁ ስጋት ተፈጥሯል ጎጃም ላይ እናተኩራለን

ጥምር ጦር አዲስ ቅድም ከተማን ሙሉ ለሙሉ ተቆጣጥሯል። የክፍለ ጦር ወታደራዊ አዛዥ ኮማንዶ ዴቭ በመራው አውዶ ውጊያም በርካታ ምሽጎችን በመሰባበር የከተማ የጨበጣ ውጊያ በማድረግ የብልጽግናን ኃይል በሚገባው ቋንቋ በማናገር የብልጽግናን ጦር ክፉኛ በመምታት የክፍለጦሩ ጦሩ ጥምር ጦር አስደማሚ አውዶ ውጊያም አድርጓል ተብሏል። ጥምር ጦሩ አዲስ ቅድም ከተማን ሙሉ በሙሉ በመቆጣጠር የብልጽግናን ኃይል ድባቅ የመታ ሲሆን የአገዛዙ የቡድን መሳሪያዎችን ድሽቃ ያረዙ 23 እንዲሁም ፔምፔ የተጠቀመ ቢሆንም ከቆንጆቹ ምት በፍጹም መዳን እንዳልቻለም የአካባቢው ምንጮቻችን ገልጸዋል። የክፍለ ጦሩ አዛዥ ኮማንዶ ዴቭ አውደ ውጊያውን መሬት ላይ የመራ ከብልጽግና ጋር እየተፋለመ ሁለት ክላሽ በእጆቹ መማረኩም ተነግሯል። በዛሬ አውደ ውጊያ የብልጽግና ኃይል ላይ ከፍተኛ የሆነ ሰብአዊና ምቁሳዊ ኪሳራ እየደረሰበት ሲሆን በርካታ ምርኮችም ተገኝተዋል። በዚህም መሰረት ሁለት ብሬን ሲማድረግ አንድ ስናይፐር ተማርከዋል። ከ80 በላይ ክላሽ በፋኖ በምርኮም ተይዟል። ከ120 በላይ የብልጽግና ወታደሮች ላይመለሱ ወደ ላይኛው ተሸኝተዋል። ከ50 በላይ ቁስለኛም መሆናቸው ተረጋግጧል። ታዳጊዋ የዓለም ገና ዘመቻ ሳይታወጅላት ገና ካሁኖም የብልጽግና ጦር እየተፈጀ መሆኑም ተገልጿል። በዛሬው ውጊያ ጥምር ጦሩ ሶስት ከተሞችንም በፋኖ እጅ አስገብቷል። በጎጃም ማገው ምድር ክፍለ ጦር የሚገኙ ብርጌዶች ማለትም ጥምር ጦሮቹም ቴሌሌ ዘንገና ብርጌድ፣ ጊዮን ብርጌድ፣ ቀኛ የሲሜን ደስታ እንጀባራ ብርጌድ የቢቱ ወድድ መንገሻ ጀንበሬ ብርጌድ ና የአስር አለቃ ኤፍሬም አጥናፉ ብርጌድ በጥምረት በመሆን ሶስት ከተሞችን በጋራ ተቆጣጥረዋል በዛሬው ዕለት ወንድማማቾቹ ብርጌዶች በጥምረት ትጓሊ ድማማ ማን ጉዳ ደለከስ የተሰኙ ከተሞችን በቁጥጥር ስር አስገብተዋል የአፋባሀ ምዕራብ አማራ ቅጠናት ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር ተአምር እየሰራ ነው አሁንም በአንዳንድ አካባቢዎች ውጊያ እየተደረገ መሆኑም ተገልጿል በነበረው የዜና ወጃችን የእንማይ ወረዳ ከፍተኛ አመራር ምክትል አስተዳደር መገደሉ መዘገባችን ይታወሳል። በዛሬው የእንማይ ወረዳ ከፍተኛ በአዴን ሹመት መገደሉ ከፍተኛ ድንጋጤ ውስጥ የገባው ብልጽግና ከዚህ ድንጋጤው ሳይወጣ ሌላ አመራርም ተገድሎበታል። አሁን ደግሞ ሌላኛው ሆዳደር አዲስ ቅድም ቀጠናም ተገድሏል ሲሎም አናበስቶቹ ለሚዲያችን በላኩት መረጃም ገልጸዋል። እስካሁን ማንነቱ ባይታወቅም አንድ ከፍተኛ የብልጽግና ይህና አመራር ነው ላይመለስ የተሸኘው። ይህ በእንዲህ እንዳለ ወደ ሸዋ ቀጠና እናልፋለን። ሰበር ዜና የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ያሳምነው እዚህ ኃይለ ማርያም ማሞ ክፍለ ጦር በሀገረ ማርያም ከሰሞ ወረዳ ኮርሚሽ ንዑስ ቀበሌ በልዩ ኦፕሬሽን ድል ተቀዳጀ። በዛሬው ዕለት በቀን ስድስት በአንደኛው ወር 2018 ዓ.ም ከሌሊት 11 ሰዓት አንስቶ እስከ ቀኑ ስድስት ሰዓት ድረስ የአፋባሃ ኃይለ ማርያም ማሞ ልጆች ከአገዛዙ ሰራዊት ጋር ከባድ ትንቅንቅ አድርገዋል። በክፍለ ጦሩ ከአራቱ ሻለቃ እንዲሁም የክፍለ ጦር ቀያኝ መሐንዲስ በተውጣጣ ኃይል የብልጽግና ኃይል ላይ ከባ በመያዝ ከባድ ኪሳራ ማድረሳቸውን ከሰም ሚዲያ ከስፍራው አረጋግጫ ለው ስትል ዘግባለች። በሀገረ ማርያም ከሰም ወረዳ ኮርምሽ ቀበሌ ከሌሊቱ 11 ሰዓት ጀምሮ እስከ 1 ሰዓት ውጊያው የተካሄደ ሲሆን የኃይለ ማርያም ማሞ ልጆች ባደረጉት የጨበጣ ውጊያ ከፍተኛ የሆነ ጀብዱን ሰርተዋል። የአገዛዙ ሰራዊት ሚሊሻ፣ የኦሮሚያ ልዩ ኃይል ብሎም የመከላከያ ሰራዊት በጥምረት ሆኖ ቢገጥም የፋኖን ምት መቋቋም ሲያቀተው የኮርምሽ ንዑስ ቀበሌ ጥሎም እግሬ አውጪኝ ብሎም ፈርጥጧል። ከሌሊት ጀምሮ እስከ ቀን ድረስ በተደረገ ውጊያ የኃይለማርያም ማሞ ክፍለ ጦር በብልጽግና ላይ ከባድ ጉዳት ነው ያደረሰው። በዚህም ሶስት ሙትና ቁጥሩ በውል ያልታወቀ ቁስለኛ ከስፍራው በአምቡላንስ ወደ ጤና ጣቢያ ሲያመላልሱ መዋላቸው ተነግሯል። ከዚህ ጋር በተያያዘ እነዚህ የተነሳ ሬሳ ብቻ ነው። ውጊያው እየተደረገ በነበረበት ቦታ አሁንም ውጥረት ስላለ ብልጽግና ሬሳ ማንሳት ሳይችልም ቀርቷል። ይህ በእንዲህ እንዳለ እዚሁ ሸዋ ላይ ስንቆይ በአንጾኪያ አራተኛ ቀኑን ያስቆጠረ አውደው በብልጽግና ላይ ከፍተኛ ኪሳራን አድርሷል። ግዙፉ የሸዋ ጠቅላይ ግዛት እዝ አካል የሆነው መሐመድ ቢሆነኝ ኮር እንደ ስሙ ለጠላት ተራራ የሆነው እስቴ ጎማ ተራራ ክፍለ ጦር በሸዋ ጠቅላይ ግዛት እዝ ይፋታ ውራጃ በአንጾኪያ ገምዛ ወረዳ የአብይ አህመድን ሰራዊት በሰርጎገብ ገብ ኦፕሬሽን በደፈጣ ውጊያ፣ በጨበጣ ውጊያ፣ በመስመራዊ ውጊያ ከአባቶቻቸው የወረሱትን የጀግንነት ታሪክ ዛሬም በአማራው ጠላት ላይ ታሪክ እየሰሩ ቀጥለዋል ሲሉ የፋኑ ኃይሎች ገለጹ። ለተከታታይ አራት ቀናት ባስቆጠረው ውጊያ በይፋታ ውራጃ መኮይ ከተማ ከቦ ያለው አይበገሮስ ተጎማ ተራራ ክፍለ ጦር በመኮይ ከተማ ዙሪያ ባሉ ቀበሌዎች ማለትም በ44ቱ ቀበሌ፣ በወበሻ ቀበሌ፣ በመቅደሳ ቀበሌ፣ በ04 ቀበሌ፣ በ05 ቀበሌ በነዚህ ቀበሌዎች ከሺ መሬቶችን በመያዝና በብልጽግና ላይ የውስጥ መረጃዎችን በማጠናከርና የብልጽግናን እንቅስቃሴ ቀድሞ በማወቅ በብልጽግና ላይ ከፍተኛ የሆነ ሰብአዊና ምቁሳዊ ጉዳት እያደረሱበት ቀጥለዋል። ክፍለ ጦሩ በቀጠናዋ በብልጽግና ላይ ባደረሰችው ጉዳት መሰረት ከፍተኛ የስነ ልቦና ውድቀት የደረሰበት የአገዛዙ ሰራዊት ከመከላከያ ተቋም እየከዳም ፋኖን እየተቀላቀለም ይገኛል። ለአብነት በዚህ ተከታታይ አራት ቀን በነበረው አውዶ ውጊያም አንድ የኦሮሞ ተወላጅ የሆነ የመከላከያ ሰራዊት አባል በፋኖ ወታደራዊ ኦፕሬሽን በመገረምና በአገዛዙ ጭካኔ በማዘን ስርዓቱን ከርቶ ከነስናይፕሮ ፋኖን ሲቀላቀል ከ24 በላይ የአማራ ተወላጆችም ፋኖን ተቀላቅለዋል። ይህ በእንዲህ እንዳለ ራያ ላይ የሚደረገው ውጊያም ቀጥሏል። ዛሬ ጥቅምት 6 2018 ዓ ም ከንጋት ጀምሮ ራያ ቆቦ ወረዳ ላይ ከባድ ተጋድሎ እየተደረገ ነው። ከፋኖ ጋር እንኳን መታኮስ ቀርቶም የተሰጣቸውን መሳሪያ መሸከም ከበዳቸው የደቡብ እዝና የሰሜን ምስራቅ እዝ ወታደሮች እሳት ዶፍ እየዘነበባቸው ነው። የአርሶ አደሩ የማሽላ ማሳ በብልጽግና ስክሬን ተሞልቷል፣ ሲሉም የአይንማኞች ማኞች መረጃውን ልከውልናል። ምሽጎች ሁሉ የጣር ድምፅ በሚያሰሙ በቁስለኞች የብልጽግና ወታደሮች መጥለቅለቃቸውን በቦታው የሚገኙ ዘጋቢዎቻችን አረጋግጠዋል። ዝርዝሩን የእዙ ህዝብ ግኙነት መምሪያ ሲያወጣ ተከታትለን የምናደርሳችሁ ይሆናል። በመቀጠልም አገዛዙ በአዲስ አበባ እስር ቤቶች ላይ እየፈጸመ ያለውን ግፍ አድምጠን እንመለስ። በቅሊንጦ ማረሚያ ቤት የሚገኙ የፖለቲካና የሕሊና እስረኞች ከጠበቆቻቸው ጋር እንዳይገናኙ መከልከላቸውን ከቅሊንጦ ለማወቅ ችለናል። ይህንን በተመለከተ ከጠበቆቻቸው አንዱ የሆኑት ጠበቃ ሰለሞን ገዛህኝን መስመር ላይ አግኝቻቸዋለሁ። አቶ ሰለሞን ስለጊዜው አመሰግናለሁ። ይሄ የተባለው ነገር እውነት ነው? ባለፈው ሳምንት ላይ መሰረት ከጠበቆቻቸው ጋር እንዳይገናኙ ተከልክሏል በማለት እኔም ምንጭ አድርጎ ጠቅሶ ዘግቦት ነበረ። በእርግጥ ባለፈው ሳምንት ክልከል አደለም ተከልከል መሰረት ሚዲያ እንትን ያለው ባለፈው መስከረም ላይ የተከለከለውንም አብሮ ስለጠቀሰው ነው። በእርግጥ መስከረም አምስት ስድስት አካባቢ እስከ መስከረም ሰላሳ ድረስ መግባት አይቻልም ተብሎ ተመልሼ በመነጋታው በበነጋታው ነው እንደገና ከሌሎች ጠበቆች ጋር ሆነን ለምን በር አካባቢ ላይ ቆመን አንድ ኢንስፔክተር ያው እኔንም በምርት የሚያገኝ ፖሊሶችን ነገራቸውና በር ላይ ያሉትን ውስጥ ገብተው ያናግሩ አላቸው። ገብተን አናግረን ምንድን ነው ችግሩ ብለን ከማረበቤቱ ኃላፊ ከኮማንደር ምክትል ኮማንደር ጣሰው ጋር እና ከረዳት ኢንስፔክተር ድሬ ባሰንበቶ ጋር በቢሮ ቁጭ ብለን ተከልክሏል አሉ። ቁጭ እንዳለ ሰው ለምንድን ነው የሚከለከለው ሲሉ ሌሎችም ጠበቆች ባሉበት፣ አይ በሚዲያ ላይ በቲክቶክ ላይ አንድ ጠበቃ ወጥቶ ያልታመመው ታሟል፣ ክርስቲያን ታደለ ታሟል፣ እንዲሁ እንዲሁኗል ብሎ ስላለ ይሄ አላግባብ ነው በሚል ነው አለ። ከዛ በኋላ እኔ እጄን አነሳሁና፣ አይ ሌሎች ጠበቆች ይሄን ጉዳይ አይመለከታቸውም፣ ጠበቃ የተባለው እኔ እኔም የተከበሩ አቶ ክርስቲያን ታደለ የታመሙ ስለመሆናቸውና ለምን የሆነ ከአጅታቸው አካባቢ የተቆረጠ ነገር እንዳለ ለቢቢሲም ለሌሎችም ተናግር ያለው ይሄ ያለው ይሄ እውነተኛ ፋክት ነው። ቲክቶክ ላይ ግን እየቆራረጡ ሌሎች ሌላ ነገር እያሉ የሚለጥፉት ነገር ያን እኔን አያገባኝ ስለዚህ በዚህ መከልከሉ ተገቢ አይደለም። ስለዚህ መከልከሉ ሌላ ነገር ነው የሚያመጣ። አንደኛው ጠበቃ በማለ ገባና አይ ይሄ እኮ ተከለከለ ከተባለ አሁን ደግሞ ጉጭ ላይ ወተን እኮ እኔ ብጠየቅ አልኳቸው ብጠየቅ፣ አይ እስከ መስከረም ሰላሳ መግባት አትችሉ ተብሎ ተከፍሏል። ግን ሌላ እንትን ነው የሚኖረው ሌላ የሚዲያ እንትን ነው የሚኖረው። ስለዚህ ይሄ አላግባብ አይደለም ብለን ሶስታችንም ጠበቆች ግን ውይይት ከዛ ኮማንደሩ የሆነ ነገር ጽፎ ሰጥተው ለኢንስፔክተሩ። ከዛ በኋላ ሽ በሉ ለዛ ርግቡ ምናምን አሉ። ያን ገባን ወጣ። ባለፈው ሳምንት ግን ባለፈው ሳምንት የሆነው ምንድነው? ሄድኩኝ። የሄድኩበት ዋናው ምክንያት ምንድነው? የመርጌታ በላይ አዳሙ ሚኒስት መታ በደውላልኝ ቢሮ ሄጄ መታ ሰብአዊ በጣም ለቅሶ ነው የቀረ። ሰብአዊ ጥሰት ደረሰብኝ ማረሚያ ቤት ስገባ የማረሚያ ቤቷ ፖሊስ በአደባባይ ፐብሊክ በአደባባይ ቀሚሴ ወደ ላይ አንስታ የውስጥ ሱሪ ውስጥ ገብታ ስትበረብር ለምንድነው በአደባባይ የምታረየው በሚል ይሄ ነገር በጣም በለቅሶ ነው ስለዚህ ይሄ ስትለኝ ይሄ ነገር ማ አላገባብ ነው ብዬ በነጋታው ሄድኩ ማረሚያ ቤት ማረሚያ ቤት ቅሊንጦ ገብቼ ከዛ በፊት ተነጋግረናል ቅሊንጦ አሁን ሲመጡ የመጡት ጋር ነው ትንሽ መግባባት የጠፋው፣ አዲስ የመጡት ጋር ቢሆንም ረዳት ኢንስፔክተር ድሪባ ሰንበቶ ጋር ቢሆንም ባለፈው በተነጋገርነው መሰረት እኔ ጉዳዩን ወደ ፍርድ ቤት ይዞ ከመሄድ ሌላ ነገር ውስጥ ዝም ብሎ የሆነ ጫጫታ ከማስነሳት ጉዳዩን ከእናንተ ጋር መፍታት ቅድሚያ ተገቢ ነው ብዬ ስለምን ቅድሚያ ውይይትና ማድረግ አለብን በሚለው ተነጋግረናል ይዛል። ስለዚህ ትናንትና መሰረት ነው አርብ ዕለት ሴት ዋናው ዓላማ ሰት የደረሰባት ነው በተመለከተ ነው ሄድኩኝ፣ ገባሁ። ረዳት ኢንስፔክተር ድሪባ ሰንበ ተጠብቆም ግብ አለኝ ገባው እንግዲህ፣ ዛሬ መጣሁት። የመሬታ በላይ አዳሙ ሚስት እንደዚህ ያለ ሰብዓዊ ጥሰት ደረሰብኝ፣ ክብረ ነክ የሆነ ክብርን የሚያዋርድ ብላ፣ እንዴት እንዲህ ትላለህ? ያላየኸውን ነገር በቃ ተቆጣ። ስለዚህ እንደሱ እያልኩ አይደል፣ አየሁ አላልኩም፣ እሷ ደርሶብኛል ብላለች። ስለ አንተ ማና አለኝ፣ አንተ የእስረኞችን ቤተሰቦች የመጠየቅ ፖሊስ ነህ ወይስ መርማሪ ፖሊስ ነህ ወይስ ሌላ ነህ? አትችልም አለኝ፣ እችላለሁ፣ አትችልም፣ እችላለሁ። በዚህ ነው ግብ ግብ የተያዝ ነውልታችን ነው። እንደገና አንተ ማለ አላማርከኝም ጭራሽ አለ፣ መጨረሻ አለ፣ ወደ ክብር ክብረ ለክ የሆነ ነገር አንተ አላማርከኝም ጭራሽ እንደሁ ምናምን አለ። ምንድን ነው አላማርከኝም? ኔ ኮባግባቡ እየጠየቁ ነው። እኔ ይሄን ጉዳይ በቃ እንዲህ ሰብዊ ተሰደርሶባታል

የመከላከል ቀርቶ እንደ አንድ ሰብአዊ መብት ረብ ተሟጋጅ እንደማላቀው ሰው የማለቀው እስረኛ ቤተሰብ የሆነ ነገር ቢደርስበት ይከላከልለታል። ስለዚህ አንተ የደንበኞችን የእስረኞችን ቤተሰብ አይገባህም ምትለይ ከሆነ አጀንዳ ብቻ የምትገባ ምትለኝና እንዲ ያለ ነገር ምትለይ ከሆነ በጣም አዝናለሁ፣ አልገባም ይሄ ማለት ስራዬንም መስራት አልቻልኩም ማለት ነው በሚል ወደ ቤት የተመልሻለ ወይ የነበረው እንግዲህ የታመሙ በቁጥር ስር ያሉ የህሊናና ፖለቲካ እስረኞችም የህክምና ክልከላም እንዳለ ይሰማል። አጠቃላይ ሁኔታው ምናልባት ፖሊሶቹ በዚህ ደረጃ አቋም ይዘው እንደ ማንኛውም ሌላ እስረኛ የሚደረገውን ነገር ክልከላ መጣሉ ምናልባት ፖሊሶቹ የፖለቲካ አቋም ይዘው እነዚህ የህሊና የፖለቲካ እስረኞች ላይ ተጽዕኖ የማድረግ በግልጽ የሚያደርጉት እንቅስቃሴ መምሰል ነገር አለው እና ይህንን በተመለከተ የታዘቡት ነገር አለ። አይ ዛሬ ራሱ እኮ ዛሬ ታለማ ተበቃ ታለማ ሄዱ። አሁን ደውሎልኝ ነግሮኝ እኮ ነው። ስገብቶ ገብቼ ስገባ ከአጀንዳ ውጭ ዝም መያዝ አትችልም አለኝ። ገብቼ ለሰብአዊ መብት ለጠቅላይ ዐቃቤ ሕግ ለምናምን ጽፌ እነሱ ፈርሞበት አቤቱታ እ አንተ ወረቀቱና ላይ ወረቀቱ ምልክል ለሌሎቹ ቀማኝ አለ። ስለዚህ የእስረኞችንም ወረቀት እንደምትቀሟቸው ሆኖ አንተ ተቋምን የሚያጎድፍ እንትን እየሰራችው ነው፣ እና ስለዚህ ይህን እንዴት ለጠቅላይ ዐቃቤ ሕግ እንዴ ለቀይ መስቀል እንዴ ለሰብአዊ መብት ኮሚሽን ተጽፋለ የእኛን ተቋም ስም እያጎደፍክ ነው ብሎ አለኝ አለ። ስለዚህ አሁን እንደኔ እምነት ተቋሙ አደለም እኮ ትብያ ያሉ ግለሰቦች ናቸው። ግለሰቦች በግለሰቦች የተነሳ ነው ተቋሙ እየተነሳ ያለው አሁንም እስከዚያ ድረስ ይህን ሁለት ዓመት ከምናምን ቢያንስ አንድ ነው ሁለት ጊዜ ተቀያይረዋል። ከአንድም ኃላፊ ጋር ከአንድም ትንትን ጋር እኛ ጠበቆችም የሆነ እንደዚህ ያለ እንደ አሁን አይነት አልገጠመንም። እስረኞችም እንደዚህ አይነት እግራ አልገጠማቸውም። አሁን ይሄ ሁለት ወር ነው ረዳት ኢንስፔክተር ድሪባ ሰንበቶን ከመጣ በኋላ ነው እንዲያል ነገር ምንድን ነው ኃላፊነቱ ይሄ ረዳት ኢንስፔክተር ድሪባ ሰንበቶ የጥበቃና የግቢ ደህንነት ኃላፊ እንደውም ባለፈው እኔ ለምንድነው

የሴት ወንካል ደስ የማይልህ እንትን ነው ግን ለፍርድ ቤት ግን አንድ ኮንዲሽን አድርጌ ያን አድርጌ አስገባለሁ፣ እንደዛ ብሏቸዋል። ኢንዲቪዲዋሊ፣ በግሩፕም ደረጃ ነው የዚ አይነት ስድብ የሰጠኋቸው። ያንንም በተመለከተ በፊት ቆይቷል። ያንን ተው ብዬ ስረኞች በቃ ተው እንግዲህ ምን ይደረግ እያልኩ ስድ እየባሰ ነው የሄደው። ስለዚህ አሁንም አንድ ግለሰብ ነው ተቃውሞ አይደለም ተቃውሞ ነው ምንም አላደርግም። አንድ ግለሰብ ነው ይህን እየሰራ ያለው። ስለዚህ ተቋሙ እንደዚህ ያለ አቤቱታ እንደዚህ ያለ ነገር ሲቀር በዛ ሰው በግለሰቡ ላይ ለም ተገቢ የሚለውን ነገር ማድረግ ነው። አሁን ጭራሽ እንደውም ወደኛ ተቋሙን የሚያጠለሽ አለኝ አለ። ተቋሙን የሚያጠለሽማ ነገር ምንድን? ማነው ተቋሙን የሚያጠለሽ ስራ የሚሰራው? የማረሚያ ቤት እስከ ዛሬ ሆኔ በየሚዲያውም፣ በቢቢሲም፣ በዲብሊውም፣ በኤምቢኤስም በሁሉም ላይ ከማረሚያ ቤት ጋር በተያያዘ ሰብአዊ ጥሰትን በተመለከተ ይህምም በተመለከተ ማረሚያ ቤቱ የሚያደርገው ነገር ፖዘቲቭ ሆኑን ማረሚያ ቤቱ ማሻሻል ያለበት ነገር አሉ። ከዛ ውጭ እስከዛሬ ምንም የተፈጠረ ነገር የለም ተቋሙን የሚያጠለሽ ነገር ጸረ አናውቅም፣ ምን ብለን አናውቅም። አሁን ጭራሽ በግለ ሰዎች የተነሳ ተቋሙን ጠለሸ እየተባለ ነው። እኛንም ለማስተላለፍ አይነት ነገር ነው። ረዳት ኢንስፔክተር ድሬባ ሰንበቱ እያደረገ ያለው ስለዚህ ተቋም እያጠለሽን አይደለም። ተቋሙ ምንም አላደረገም፣ ግለሰቦች ናቸው። ስለዚህ ይህም አሁን ሚዲያ ላይ የምናየው የሚናገረው ነገር በመላስ ሌቦች ላይ ከፍተኛ ከፍተኛ ጫና ና ወከባ እየተነሰባቸው ነው። በዚህ ኢንስፔክተር አንባቃይነት ድሬባ ሰንበቱ አንባቃይነት ከፍተኛ ጫና ነው። ስብሰባ እየተባለ እያስፈራራ ነው ይላል። ጫናው በጣም ከዛም አልፎ ደግሞ በእኛ ላይ የምጠበቆች ላይም ጫና እያሳደረብን ነው። ጭራሽ የእስረኛ ቤተሰቦችንም መከላከል አትችልም አንተ ማንህና ነው አንተ መርማሪ ነው ወይ እዚህ ድረስ ድረስ መደረስ ማለት ነው ማለት ስለዚህ እኔ እስከ ዛሬ ከማረሚያ ቤት አላፊዎች እንዲህ ያለ ነገር ገጥሞኝም አላውቅም አሁን ቃሊቲ ማረሚያ ቤትም ገብቼ ወጥቼ ያለው እዛም ትንብ ባለፈው የዛሬ ሶስት ሳምንት አካባቢ ምንድን ነው ብዬ የሆነ ነገር ተፈጠረ እዛው ከማረሚያ ቤት ሀላፊዎች ጋር ተነጋገርን ለምሳሌ ሙቆ አልገባልኝም የህመምተኛ ነኝ ግን ይህን በተመለከት አልገባልኝም ይሄ ስለዚህ ቀጥታ ሄጄ ይሄን ይዜ ፍርድ ቤት አል ህክምና በግሌ ልታቀም ብያለው ነው ባንክ ልሂድ አቤት አስገባል ሲባል ይሄ ለምን